አንተ ግን ምን ነው ጠፋህ? ከእርሶ ጋር እየዋልኩኝ እኮ እርጅና እየተጫጫ ነኝ። አንዳንድ ከእኩዮቼ ጋር ወጣ ያልኩ አልበል ብዬ እኮ ተዋክ። ትምህርቱን ሽሽት ነው እንጂ አይደለም፣ ፋዘር። እርጅና እየተጋባብኝ ስለሆነ። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም ነው? በእግዚአብሔር ይመስገን እኔ በጣም ደህና ነኝ። ውድ ተመልካች እንግዲህ እና ላይ ድራማ ክፍል ሰላሳ አንድን እየመለቻለሁ። እንግዲህ እና ላይ ድራማ ክፍል ሰላሳ አንድ ሀና እና ጆሮ በጣም ደስ ይላሉ። ሀና እና ጆሮ እንግዲህ ያው ሲደብራቸው መጠራራት ጀምረዋል፣ ቡናና ሻይ መገባበስ ጀምረዋል ማለት ነው እና ጆሮ እና ጋሼ ደግሞ በጣም ተያይዘዋል። ጋሼ ጆሮውን አንዴ ስፖርት ጆሮ ይሰራል፣ ጋሼን ሳይ አንዴ ፊደሎቹን ይቆጥራል። በጣም ደስ በሚል እንግዲህ እያስተማረው ነው ና እዚህ ጋር ደግሞ ፊደሎቹን እርስ በራሳቸው እየተጣሉ እርስ በራሳቸው እየተደባደቡ እሱ ብትር ይዞ ጋሽ ቆጭ ብሎ እያያቸው ነው። እዚህ ጋር ደግሞ የሃና አለቃ የዱሮ ጓደኛዋን ይዛ መታ ሻይና ቡና ቤት ውስጥ እንጠጣ የምትወጂውን ገንፎል፣ ስራ አለሽ እያለቻት እየሄደች በመካከሉ ሃና መጣች። አንቺን የመሰለች ሴት እንዴት ሰራተኛ ትሆኛለሽ ነው የምትለው። በጣም በሚገርም ሁኔታ እዛ ቤት የሚመጣ ሁሉ ሃናን እንዴት ሰራተኛ ትሆኛለሽ? ጋይ እዚ ጋ እኔ የምናገረው ነገር ምንድን ነው? ቆይ እግዚአብሔር እኮ በአምሳሉ ሲፈጥረን የሰው ነብስ እኮ አንድ ነው። መልክ ደግሞ በራሳችን የምንሰራው አይደለም። መልክ በቃ መልክ ነው። መልክ እግዚአብሔር ከሰጠ ሰጠ፣ ካልሰጠም በአምሳሉ እየኖርን ማለት ነው። መልክ ያለው መልክ የሌለውም እንግዲህ መልክ፣ ጉሩብ ሞያ ከጉሩብ ቤት ይማራሉ። መልክ ደግሞ ከእግዚአብሔር ነው የሚፈጥረው እንጂ ሰው አይደለም እና የሚያምር ሰው አይሸገርም ያለ ሰው ማነው? የኔ ጥያቄ በጣም ነው የሚገርምን። ሀና በእርግጥ ታምራለች፣ ከሷ የሚበላል ትልጡም አሉ። ግን ለምንድን ነው ሀናን እሷ ቤት እንድትሰራ ነው የማይፈልጉት? እሱ ምንድን ነው እኔ እያለው እሷን ትቀጥራለች ነው ያለችውና እንግዲህ ጆሮ ደግሞ አልተማረም ጋሼ ገና እያስተማረው ነው ያኛው ደግሞ የጆሮ ጓደኛ ደግሞ በጣም እየዶረረ ነው። መዶረር ብቻ ሳይሆን በጣም ማለት ነው። እና እዚ ጋ የሀና አለቃ ለድሮ ጓደኛዋ ገንፎ ልትሰራ ወደ ክፍል ስትገባ ነው። አንቺ የመሰለች ሴት እንዴት ሰራተኛ ትሆናለች ብላ የሀና የሀና አለቃ ጓደኛ እሷን እያነጋገረች እያለች ውጪ ወጣ ወጣ በይ፣ አይጣፋም አንቺን አግብቶ የሚያስቀምጥሽ እያለቻት ነው። ልጅቷ ጥሩ ልጅ ነች። በገዛ ቤቷ እየሰራች አባቷን እያሳከመች ነው እና እዚህ ጋር ደግሞ ፈተና ጋሼ ፊደሎቹን አስተምሮ ተፈተኑ ብሎ ስማችሁን እስከ አያታችሁ ጻፉ ብሎ እነሱን እያስለማመዳቸው ሁለቱም፣ ያኛውም አንድ ብቻ ነው ያገኘው። ጆሮ ደግሞ ምንም ነገር አላገኘም። ውጤቱ ጥሩ ካመጣችሁ ሙዝ እና ዳቦ ሸለማችኋለሁ ብሎ አሳይቷል። እንግዲህ የኛው አንድ ስለመጣ ሙዝ እና ዳቦ ተሰጠው። ጆሮ ዝም ብሎ ቁጭ ብሎ እየከጀለ ነበረ። የኛውን እንዳንተ ድንቆሮ አይደለሁም ብሎ ዳቦን አንስቶ ዳቦና ሙዝን አንስቶ ሰጠው። ጆሮ በጣም ደስ ብሎት እየዋጠ ነው። እና እንግዲህ ውድ ተመልካችሁ አንዳንድ ጊዜ ጋሼ በጣም ደስ ይለኛል ድራማ ሲሰራ ያው በጣም በአሪፍ ሁኔታ እነሱም እየበረታቱ ነው፣ እያደገላቸው ነው። ብዙም እንደሌሎቹ አይሆንም እና ለምን እንደማያዩት እኔ ግራ ይገበኛል። ግን አላቸው ያው ላይኩ ትንሽ ከፍ አላላቸውም ማለት ነው። በነገራችን ላይ ሀረግ ድራማም በአሁኑ ሰዓት ለምንደሆን አላውቅም እየደከመ ነው። እና ሀና እንግዲህ ከጆሮ ጋር ምን ግንኙነት እንዳላት ወደፊት ልናየው እንችላለን ይችላለን። የሀና አለቃ ደግሞ የድሮዋ የድሮዋ ጓደኛዋ እሷ ሻጣ የሄደችበት ቤት ሰፈር ሰው ሞተ ብላ ጠርታት ሄዳ ሰፈሩ ዘነጥ ተሆኖ በቃ እንደዚሁ ድንጋይ እየቀጠቀጠ ነው የሞተው ብላ አዘን ሲሄዱ ድሮ ሸጣ የሄደችበትን ሰፈር እና ቤቷን አሳይተት በጣም እየቆጫት ነበረ እና ማነች ይህን አለቃ። ከዛ ደግሞ እሷ ገንፎ ሰራለሽ አለው ብላ ስትሄድ፣ የእሷ ልጅም ከትምህርት ቤት ሲመጣ ወይ እኔ ቆሜ ቀርቻለሁ ሰው የሰው ነፍስ አፍርቷል ብላ በጣም እየገረማት ነው። እንደገና ደግሞ በሀብት ላይ ሀብት እያለች ነው፣ ሶፋውንም አልጋውንም ምኑንም ሁሉንም ነገር ስታሳያት ቤቱንም የውሃ ቀለም አስቀብቼ ነው በቅርብ እያለቻት ነው። በጣም በቃ በጣም በልጆቿም በምኗም፣ ይቅርታ በልጆቿም በምንም በቃ በጣም እንትን እያለች ነው። በሰራተኛም ያው እንግዲህ ድራማ ነው እና የቀናት መንፈስም ትንሽ ጠጋ ጠጋ እያለባት ነው። ከዚያ ደግሞ የጠፋችበት አስራ ስድስት አመት የጠፋችባትን ልጇን ያቺ ልጅ እንደ ወረብሸሻ አለው ቤትሽ ከመጣው ደግሞ ካልጠየቅኩሽ ሳልጠይቅ ከሄድኩ ደግሞ ትንሽ አንቺም ቅር ልልሽ ይችላል፣ ያቺ ልጅ አልተገኘችም ወይ እያለቻት ነው እንግዲህ ያው አናነች እንዴ ማነች ሰላም ዬነች፣ ሰላም ታዲያ፣ ተገኝታ ድሮ አስራ ሰባት በፊት ምናምን ምናምን እያሉ ሲጫወቱ ነበር አይደል እንዴ። ባለፈው ራስ እርግዝና ላይ 17 አመት ያልተገናኘ ነው እናቴ፣ አሁን ደግሞ ከሷ ጋራ ያልኖርኩት እንዴ ብዬ ነው እርግዝና የምነግረው ብላ ሀና ማነች ሰላሜና ስትጨናነቅ ነበር አይደል እንዴ። ስለዚህ እንግዲህ እዚህ ጋር አልገባኝም። ሌላ ሰው የጠፋ አባት አለ ይመስለኛል እና ስለሱ ትላለች፣ እሷም ደግሞ ስለሷ ትላለች። እና እንግዲህ አንጩ ሁሉም ሰው ነው የሚወዳት ሁሉም ሰው ነው እሷ ቤት ሲያይ ሁሉም ሰው ነው ለእጮኝነትም ለጓደኝነትም ሁሉም ሰው ነው እየፈለጋት ያለው ማለት ነው። ውድ ተመልካች ስለዚህ በጣም ነገሮቹ በጣም ከባዶች እየሆኑ ነው። እዚህ ጋ ነው የሰለጠነ ሰፈር ለክ በርካሽ ዋጋ ነው ሸጥቼ እየሄድኩት ብላ የሀና አለቃ እንግዲህ የሚቆጫት ማለት ነው ነው። እዚህ ጋ ደግሞ አሲር እና ሀና የተገናኙበት ቦታ ነው ማለት ነው። እንግዲህ ውድ ተመልካች የሀና አለቃ በእርግጥ ሶፋውን በጣም ነው እየተደላደለ እየሰጠ ነው ማለት ነው። እና ቤት ከተገኘ እቃ መገዛዛት ቀስ በቀስ ይገዛል። በጣም ቀላል ነው ማለት ነው። ስለዚህ እንግዲህ ውድ ተመልካች ይሄንም ቪዲዮ ላይክ እያረጋችሁ ብትበረታቱኝ ጥሩ ነው። ቻናሌ ሁለቱም ላይክ የሌላችሁም ለምን እንደሆነ አላቅም። ስለዚህ ላይክ አድርጉ። ይህንን ቻናል ላይክ አድርጉ፣ ሰብስክራይብ አድርጉ፣ የደውሎ ምልክት እየተጫናችሁ ተቀላቀለውን። እንግዲህ ደህና ቪዲዮ እስከሚመጣ ድረስ መግቢያ መውጫም ስለሌለን በዚሁ ትንሽ ፋትፋት እያረግንና ሰውንና ስለማመድ ብለን ነው የገባንበት። የእኔ ጆሮ በጣም ይገርመኛል። አንዴ እርጅና ይተላለፍብኛል ይለዋል። አንዴ ስፖርቱ በጣም ነው ምሰራ ውላል። አንዴ ፊደሎቹን በጣም ነው የማቀውላል። በጣም የእሱ ነገር በቃ የሆነ በጋሽ በጣም እየተጃጃለ ነው። አሁን እሱ እስካሁን ድረስ ያው ድራማ ነው እንጂ እስካሁን ድረስ እናቴ ምኑ ሞኝ ነው እሱ ድግሪም ሆነ ድብሎማም ሆኖ ጭኖ ቁጭ ብሏል